ማሌ ሰላም ሰላም ሰላም፣ እንዴት ናችሁ? ክብራና ክብራት ውድ ቤተሰቦቼ፣ ከዚህ በፊት ብታውቁኝ በፌስቡክ በቲክቶክ ና ሌሎች ፕላትፎርሞች ነበረ። አሁን ዩቲዩብ ቻናል ከፍቻለሁ። ነገር ግን ዩቲዩብ ኢንትሮ እንደሚሰራለት አላወኩኝም፣ ሰው ኢንትሮ አልሰራሁለትም። ትንሽ ትንሽዬ ዲስክራይብ ለማድረግ ያክል በዩቲዩብ ቻናል የኔ ላይፍ ጆርኒ ስራዎቼን፣ እንዲሁም ሌሎች ነገሮች፣ ስፔሲፊካሊ ደግሞ ያለሁበትን ማህበረሰብ በደንብ ሊገልጽ የሚችል ነገር ነው ወደ እናንተ ይዤ የመጣሁት ሰው የመጀመሪያው ቪዲዮ የሚሆነው አዲስ ስራ ጀምሮ ያለው አዲስ ቢዝነስ ነው ግን ደግሞ እንደ ማህበረሰብ ማህበረሰቡን ተጠቃሚ ሊያደርግ የሚችል ነው ቡላ ነው 100 ፐርሰንት ኦርጋኒክ የሆነ በፋይበር የበለፀገ ከየትኛውም ኮሌስትሮል ነፃ የሆነ ፕሮዳክት ነው ሶ ይህንን ፕሮዳክት ፓኬጅ ሳርግ በተቻለ የመጠን እንግዲህ ለእናንተ ይመጥናል ባልኩት ኳሊቲ ቪዲዮ ሰርች ላችኋለሁ ቻናሉንም ሰብስክራይብ ያደረጋችሁ ቤተሰብ እየሆናችሁ ቪዲዮውን ተመልከቱት አመሰግናለሁ ወዳችኋለሁ በጣም ወድካሚ ነበረ ለጊዜው እያሸኩ ያለሁት በሻማ ነው። በጣም ረዥም ጊዜ ወስዶብኛል። ከዛም ውጭ ደግሞ በጣም አልስቶኛል። ግን ፋይናሌ ዲት በሻማ ይሄ የመጀመሪያ ሁለት ኪሎ ነው። እንቀጥላለን። ከዚህ በኋላ አንዳንድ ኪሎ ግማሽ ግማሽ ኪሎ እያደረግን እንቀጥላለን ማለት ነው። ስንት ነበር ያለችው? ከዛ ፋይናሌ ስራን ግን ደስ ይላል ማለት ስራ አረገዋለሁ ብሎ የሆነን ስራ ሐሳብ መጥቶላችሁ ሐሳባችሁን ደግሞ ወደ ተግባር ስታውሉት በእውነት በጣም ደስ ይላል። ማለት እኔ ይሄን የቡላ ስራ ጀምራለሁ ካልኩ ኦልሞስት ወራት ብዙ ወራት ተቆጥረዋልና፣ ሁለት ኪሎ እናነሳለን አንዱ እና ቡላ ስራ ጀምራለሁ ካልኩ በጣም ብዙ ወራት ተቆጥረዋልና ዛሬ ነገር ቆይ፣ በኋላ ስልክ መመቸኝ ቀረ። እንደምታውቁት ደግሞ በቅርቡ ማግኘት እና ከዛ ጋር ትንሽ ከባድ ነበረ በቶሎ ወደ ግን እግዚአብሔር ይመስገን አሳክነዋል። እንደምታዩት ቆንጆ የቤት ቡላ ነው። አንተማ እንዳንችለው እናዘጋጃለን። አለ ካሜራ ማናችን አለ አለ ስልክ የቆሮ ቆረ ነው። ቆንጆ የቤት ቡላ ነው። ደስ ካሜራማን እንግዲህ መጀመሪያ ነው ምናልባት

የታማኝነት ጉዳይ ምንም የሚያጠያይቅ አይደለም። ስራ ሲሰራ በነገራችን ላይ ዋናው እምነት ነው፣ እና ከከስተመር ዘንድ እምነትን ለማግኘት ደግሞ ስራን በእውነተኝነት መስራት ያስፈልጋል። ለዛ ይህንን ኪሎ እንደምትመለከቱ በትክክል ኪሎግራሙ ባላነሰ ባልጎደለ መልኩ ለከስተመሮቻችን በእምነት እያቀረን እንገኛለን። ይሄኛው የመጀመሪያው አንድ ኪሎችን ነው። ስለዚህ ይህን አንድ ኪሎ በጥንቃቄ ወደ ማሸጊያ ላስቲኩ እናስገባለን ማለት ነው። አስገቡ በጣም ብዙ ነው እንግዲህ፣ ሙሉን የማየት ትዕግስት ካላችሁ ማየት ትችላላችሁ። አይ ይደብረናል ምትል እኮ ደግሞ አስገብተን ስንጨርስ፣ ወይም ደግሞ ቆራርጠን የምናሳይቸው የሚሆነው በደም ደቦኑት ያልፋል። ሳስበው እንደዚህ አልመሰለኝም ነበር። ምን ችግር አለ? ቡላ ፓውደር ምናምን በነገራችን ላይ የሚዘጋጀው እናቴ ነሽ የታዘጋጀልኝ ፓውደሩ። እና ምን ችግር አለ? ኪሎ ገዛለ ወይ እንደና ላስቲክ ማሸጊያና ግን ቴክስ ሎንግ ታይም ኤክስፒሪየንስ ምናምንና ቻ ግን እስካሁን ባለው ቆንጆ ነው። እንግዲህ ማርኬቱን በደንብ መጣ ብያስባለው። ምክንያቱም ይሄ መቶ ፐርሰንት ኦርጋኒክ ነው ምንም ኬሚካል የሌለው ማለት ነው። ከዛ ውጭ ደግሞ ከኮሌስትሮል ነፃ ነው። ምንም አይነት ኮሌስትሮን የለው። ከዛ ውጭ ደግሞ በፋይበር የበለጸገ ነው። ከዛ ውጭ ደግሞ ደግሞ እንደ ሀገርም እንደ ኮሚኒቲ ደግሞ ኢንዲጂኒየስ ነው። ኢንዲጂኒየስ የሆነ ሀገር በቀል ሲስተም ነው እንደ ሀገር ደግሞ ያጣ ነው። ይህንን ነው ምናልባት ለዛ ሁሉ ደግሞ ምላሽ ሰጣል ብዬ አስባለሁ። ስለ ኤክስፓየር ዴቱም ነገር አይችው ምንም ኤክስፓየር ዴት የለውም። ያው የምናስቀምጥበትን ቦታ ጥንቃቄ መምረጥ ነው እንጂ በጣም ፎር ሎንግ ታይም ትራቨል ነው፣ ለረዥም ጊዜ የሚያገለግለው ምንም ኤክስፓየር ዴት የለውም። ግን ጥንቃቄ ይፈልጋል። ያው እንደ ማንኛውም ፕሮዳክት የምናስቀምጥበትን ቦታ መጠንቀቅ ያስፈልጋል። ያው ከዛ ውጭ ያው ሽታ ነው እንጂ የቀነሰው ምንም ውስጡ ያለው ኮንቴንት ላይክ ውስጡ ያለው የተናቀ ምንም የቀነሰ ነገር ይላል ማለት ነው። እንደምታዩት ሙሉ ለሙሉ አስገብቻለሁ፣ ጨርሻለሁ። ግን ድንገት እንደው ፍሳሽ ምናምን የሚባል ነገር ስላለ ያው መጠጥ ነው አክቹአሊ ለዛ ነገር ያለ ግን ፍሳሽ የሚባል ነገር ስላለ ድንገት ኪሎ ካነሰ ኦልሞስት ኪሎ ነው ግን እንደው በእንቅስቃሴን በምንም አንዳንድ ነገሮች እንዳይፈጥሩ በሚል በዚህ ልክ ፐርፌክት መሆኑን ካረጋገጥን በኋላ ካምፕ ኔክስት ቲፕ በኔክስት ቲፕ ዳር ፓኬጅንግ ልክ እነዚህ ብራንዳችን አድርገን ፓክ ማድረግ ነው ማለት ነው። ሚሞሪ ቆንጆ ነው። ወደፊት ከዚህ ሁሉ እንደዚህ አርጊኝ የተነሳው ለማለት ቆንጆ እቃ በጣም ጠንካራ ነው። በነገራት ላይ በጣም ጠንካራ ነው። ሰዎች ባካችሁ ይደገላችሁ።

በዚህ ባንድ ነው የምጠቀም፣ ይሻለኛል። ከፍ አድርጎ ማሸቡ ትንሽዬ ከበደኝ ስለሆነ ዝም አድርጌ ላሽከው ብዬ ነበር። እንደነገርኳችሁ ነው። በቃ ምናልፋችሁ በጣም ቀላል ነገር ነው ምናምን ብዬ ነው ያሰብኩት። ግን ማሸቡ ቀላል አይደለም፣ ለመናገር ቀላል አይደለም ሲጀመር። እንደውም መጠርጠር ያለባችሁ ነገሮች ቀላል ሲሆኑ፣ ነገር ከባድ ሲሆን ቆንጆ ነው። ከማሽው ላይ አጥተን ነው ነገር ያለባቸው ነገሮች ቀላል ሲሆኑ ነው። ታክሲሱ ይከብዳል፣ ግን ነገሩ ከባድ ስ ላይ ቆንጆ ነው። የመጀመሪያውን አንድ ኪሎ ፕሮዲውስ ወይም ማምረት ችለናል ማለት ነው። ውድ የዩቲዩብ ቤተሰቦቼ ይህንን ቆንጆ 100% ኦርጋኒክ የሆነ የቤት ቡላ